በድጋሚ የኤሉ ልብ ተሰብራ፣ እውነት ለመናገር በጣም ነው ያዘንኩ። ቤተሰብ ማለት ነው። የትላንትና ቪዲዮ አይተን ሳንጨርስ የዛሬ እንዶ የባሰ ነው። ቤተሰብ ማለት ነው እና መጠጥ ደርድራ ኤሉ አብዳለች። እግዚአብሔር ፍቅር ከባድ ነው። ለምን ወደርሹ ማለት ይከብዳል። ያፈቀራችሁ የወደዳችሁ ሰዎች ታውቃላችሁ ፍቅር ምን እንደሆነ ማለት ነው እና አንዳንድ ሰዎች ደግሞ ኤሉን ባትሰድቧት ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ነው ያሳዘነች። ያበደ ፍቅር ውስጥ ነው የገባች። ይሄው አብዳለች በሱ ፍቅር ማለት ነው እና እኔ ያላቅም ቤተሰብ ማለት ነው እና በጣም ነው ያዘንኩ እግዚአብሔርን በድጋሚ የኤሉ ልብ ሲሰበር ምን አለ፣ ከመጀመሪያው ወደ ኤሉ ህይወት ባይመጣ እሱ የራሱን ገበና ደብቆ ኤሉን ፍቅር ውስጥ አስገብቶ አንዴ እያቀፋት አንዴ እሷ ቤት እየመጣ ፍራሽ ቁጭ እያለ ምን እያለ ልጅቷ ያበደ ፍቅር ውስጥ አስገብቶ፣ ዛሬ ኤሉ ስህተት ስለሰራች ይቅርታ አለመቀበል አይደብርም። ምን ችግር አለ? ይቅርታ ተቀብላ በቃ አንድ አንድ እድል እንኳን ብሰጠው ምን ችግር አለ? የሉሲላ ስላጠፋች እኔ ምንም ይቅርታ አልቀበሉም በማለት ነው። እንግዲህ የድሮ ፍቅረኛ ይዞ አምጥቶ ምን አይነት ቀን ወደዚህ ህይወት የመጣው ብሎ እራሱ ላይ ይማረር። አልገባችሁ እንዴት እንዳናደደኝ። ስለዚህ ምናለች ልዩ ለሄሉ ከሱ ጋር አግብቼ ልጅ ወልጄ የልጅ ልጅ ያለው አለች። ጭራሽ ለሄሉ ማለት ነው። ይህ ራሱ በጣም አንድ ነገር ነው። ቤተሰብ ንቀት ነው። አንቺ እሱ ሳይፈልግሽ በዛ ሰዓት ሂጂ ከዩቴ ብሎሽ አባሮሽ፣ ዛሬ ከኤሉ ጋር ስለተጣላ ወደ አንቺ ህይወትሽ ማመጣትሽ አንቺ ምንድነሽ? አንቺ የእሱ ቦርሳ ነሽ እንዴ? በጣም ነው ያዘንኩ። እግዚአብሔርን የዛሬ ቪዲዮን አይቼ በጣም አዝኛለሁ። የተላንትና ቪዲዮን አይቼ ሳልጨርስ ትላንትናም ራሱ ሄሉ መኪና ስር ገብታ ራሱ አልታጠፋ መኪና ውስጥ ገብታ እንኳን ተረጋግ ብሎ ይዟት ወደ ቤት አላስገባትም፣ ጥሏት ነው የሄደው ማለት ነው። ምንም ለኤሉ ክብርም የለም የኤሉ ፍቅርም የለውም ማለት ነው። እና ኤሉ ናት ለሱ ፍቅር ያላት። እግዚአብሔር እሱን ማጣት አልፈልግም፣ ለሱ የፈለግኩን ዋጋ ከፍላለሁ በማለት ዛሬ ተናግራለች ኤሉ ማለት ነው። እና እሱን ካገባሹ አግብተሽ እንኳን አፋተሻለሁ በማለት ተናግራለች። እና በጣም ነው ያሳዘነችኝ ኤሉሻ ማለት ነው። ኔ ቆንጆ ምን አለ ለቤተሰቦች ብትኖሪ ሄሉ ማለት ነው። በዚህ ልክ ራስሽን ስታጭ፣ በዚህ ልክ እንደዚህ መጠጥ ጠጥተሽ ራስሽን እኔ እጃ አላቅም። ብቻ ፍቅር ከባድ ነው ቤተሰብ ማለት ነው እና አላቅም ባካቸው ኤሎን አትሰድቧት። እግዚአብሔር ፍቅር እኮ ነው። ፍቅር ከባድ ነው። ፍቅር ሲይዛቸው ከባድ ፍቅር ምን እንደሆነ ታውቃላቸውላቸው ማለት ነው። እና ሴት ልጅ ሆናቸው ሴት ልጅ ላይ ባት ፈርዶ ጥሩ ነው ብዬ አስባለሁ። እና ኤሎን አትስድቧት እግዚአብሔርን በጣም ያዘነች ሰላም፣ ሰላም። ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና የእኔ ደህና። ኔ እግዚአብሔር መስኪን ብያለው። የእኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ለማለት ይፈልጋለሁ። ፕሊዝ አስር ሺ ያስገቡን ጌታ ላይክ አድርጉ። ሲትገቡ ላይክ ሰት አድርጉ፣ አትውጡ። አይክፍልበቱን አበረታቱን ለማለት ይፈልጋለሁ። ይህ ውዶች ማለት ነው። እንግዲህ ዛሬ በሄሉ ቤት ቪዲዮ ተለቋ፣ ሁላችሁም ማየታችኋል ብዬ አስባለሁ። ያቡ ምንም ለኤሉ ፍቅር የለው። እውነት ለመናገር ኤሉ የፈለገችው እንኳን ብታጠፋ እኮ ይቅርታ ይቀበል ነበረ። ኤሉ እሺ አጥፍታ፣ ልጅ አይደል እንዴ? ብታጠፋስ ምን ችግር አለ? ሴት ልጅ አይደለችው? እሱ ኤት የለው። በዚህ ልክች ልጅ እንደዚህ ሆና በሱ ፍቅር አብዳ እንደዚህ መጠጥ ደርድራ መጠጣት መጠጣት ልጅቷን ደበደበች እኮ ዛሬ ደበደበች። በዛ ሰዓት አሁን እሉ ሳክራ እንጂ፣ በዛ ሰዓት በዛ ጠርሙስ ጭንቅላቷን በትመታ ስንት ነገር ይፈጠራል። አስባቹ ምን እንደሚፈጠር ማለት ነውና፣ ሁለቱ ሴቶች በአንድ ወንድ ላይ ማጣላት አይከብድም። እችም ደግሞ የሱ ቦርሳ ሲፈልጋት ትመጣለች፣ ሳይፈልጋት ሂጂ ልንካው ውጭ ይላታል። መልሶ ይጠራታል። የሱ ቦርሳ ናት ሊና። ታብዮ ማለት ነው ሊናናት። ልዩ ልዩ እንጂ ልዩ ሲፈልግሽ ይጠርሻል። ውጭ ልንካልሽ ትወጣልሽ፣ ስትፈልጊ ትመጣልሽ። ዛሬ ጭራሽ አንቺን ወደ እኛ ህይወት የመጣሽ የደወልሽ አትጨቀጭቅን እኛ የራሳችንን በጣም ነው የምወደው፣ በጣም ነው የማፍቅረው። አንቺ ውጭ ልን፣ ከኛ ህይወት መጀመሪያ ለአንቺ ትችልሽ ነበረ። አንቺ ነሽ ክፍተቱን እያስገባሽ፣ ስለዚህ ውጭልን እሱኮ ወጥቶልሻ የኛ ወተናል ካንቺ ህይወት አንቺ ውጭልኝ፣ ለእኔ ተይልኝ፣ በቃ ፍቅረኛ ተይልኝ፣ እኔ ነው ማገበው እኔ ነው ለሱም ወልዶ አንቺ ውጭልኝ፣ ውጭልኝ በማለት ዛሬ እንግዲህ ለኤሉ ጥንቃቄ ነገረች። ኤሉ ለምን እንደዚህ ትለኛለች በማለት እንግዲህ ደበደበችው ማለት ነው። ቤተሰብ ብቻ ይከብዳል፣ አላቅ ምን ማለት እንዳለብን ማለት ነው። እና ሴት ልጅ የሆናችሁ ኤሉ ላይ ባትፈርዱ ጥሩ ነው ብዬ አስባለሁ። ኤሉ በቃ ፍቅር ውስጥ ገብታለች። እቺ ልጅ የተጎዳች ልጅ ናት። እግዚአብሔር ብዙ ነገር እያየች ልጅ ናት እና አላቅም፣ ብቻ መጨረሻ ፈጣሪ ያሳምርላት ብዬ ነው ማምነው። ቤተሰብ ላችሁን ጸሎት አድርጉላት፣ በቻላችሁ ምከሯት እና ብቻ አላቅም። ፍቅር ውስጥን የገባች በቃ ያበደ ፍቅር ውስጥ ገብታለች ኤሉ ማለት ነው። እና ብዙዎቹ ኤሉ አንቺ ሴት ነሽ፣ ምን ብለሽ ለወንድ ልጅ የምታለቅሽ፣ ክብርሽን ጠብቅ፣ እኔም ብያታለሁ። ግን ዛሬ ላይ በጣም አሳ ያዘነች እንደዚህ ሆኖ አይቻት በጣም ነው የደነገጥኩ። እግዚአብሔርን ፍቅር ከባድ ነው። ፍቅር ምን እንደሆነ ታውቃላችሁ አይደለ? ሰው እንኳን ለፍቅር ህይወቱን አሳልፎ ይሰጣል። አልገባችሁ? እሷም እንግዲህ እሱን የፈለኩም ባደርገ አንቺ መቼም አታገቢም ለሱ ብዙ ዋጋ መክፈል እችላለሁ እያለች እያለቀሰች እንግዲህ አኔ አላውቅም። ቤተሰብ በጣም ግራ ያጋባል የሄሉ ነገር እኔ ለኤሉ ፍቅር ምንም ልጁ ለኤሉ ምንም ፍቅር የለውም። ትላንትና ለኤሉ ፍቅር ቢኖሮ ጥሎ አይሄድም ነበረ። እች ልጅ መኪና ስር ገብታ እራሷ ልታጠፋ ስትሄድ እንኳን ትንሽ ይደነግጥ ነበረ። ምንም ለኤሉ ፍቅርም የለውም ምንም የለውም እና በጣም ነው ያዘንኩ። እቺ ልጅ ከኤሉ እቺ ልጅ ወይን እሱ ነው ማስወጣት ያለበት። እሱም ደግሞ አበቃን እኮ የእሷና የኤሉ ነገር፣ የኔና የኤሉ ነገር አበቃ። እንደ ድሮ የራሳቸውን ህይወት እንቀጥላለን። ጭራሽ ሚዲያ ላይ እንዳት መጪ፣ የማንም መላገጫ እንዳትሆኝ፣ የአንቺ ፎቶ እየለጠፉ ማንም እንዳይሰድብሽ አልፈልግም። ከዛሬ ጀምረሽ ወደ ካሜራ እንዳት መጪ፣ ወደ ቪዲዮ እንዳት መጪ በማለት እንግዲህ አስጠነቅቋታል። ማለት ነው። የራሱ ፍቅረኛ አስባቸዋ ያቡ አንቴ ባለጌ ማለት ነው። እና እቺ ልጅ ጎድታት ማትፈልግ ኮን ከመጀመሪያ ኮ ወደ ኤሎ ህይወት ባትመጣ ይች ልጅ አትጎዳም ነበረ። ድሮም ኤሎ ፈልጋ ሳይሆን ለጥቅም ነው የመጣው ማለት ነው። እና በጣም ነው ያዘንኩ። እግዚአብሔርም አያቸው አለ። ኤሎን ለመናደድ ምንድና ያደረጉ እየተሳሳሙ ፍቅራቸውን እንድድሮን እንቀጥላለን በቃ። ጨራሽ ወደ ኤሎ ህይወት የመጣው ቀን ተረገም ይቀር ነው ብሎ ጭራሽ ለራሱ ፍቅረኛ ይናገራል። አስባቸዋል አንተ ነው። በእርግጥ ወደ ልጅቷ ህይወት መጣ የኤሉ ልብ የሰበርከው አንተ ነው። ኤሉ አልመጣችበ። ስለዚህ አንድ ጥፋት ስላጠፋች ሁሉ ቅጣት መስጣት ለምን አስፈለገ? አንተ እሄት ይለው እሄት መቼም አለ ለእሄት ከተጨክናል ማንም ሰው እንኳን ያንተ እሄት ሌላ ሰው አፍቅሮ እንዳንተ አሁን ኤሉ ላይ እንደ ተጫወት ከሌላ ሰው የትክለ ቢጫወቷን ምን ስሜት እንደሚሰማ አየ አደለ። ስለዚህ ለሴት ልጅ ምንም ክብር የለውም አንተም ማለት ነው። እና ሄሉ ላይ ዛሬ እንዳደረግ እችም ላይም አንድ ጥፋት እንኳን ብታጠፈ እሷለም እንደዚህ ነው የምታደርገው ማለት ነው። አንቺም ደግሞ ጠብቅ ተራሽም ማለት ነው። ልዩ ተብዬ ማለት ነው። ጠብቅ የአንቺን ተራ ጠብቅ። ሄሉ ላይ እንደተጫወታችሁ ፈጣሪ ደግሞ ከሰማይ ምን እንደሚያደርጋችሁ አይታወቅም። ስለዚህ የሰው ህይወት ላይ አትጫወቱ ማለት ነው። ኤሉያ በደጅ ፍቅር ውስጥ ነው የገባችው። አሁን አብዳለች፣ እግዚአብሔርን አሳዘነች። በቃ አላቅም አላቅም ቤተሰብ እንዴት ልቤ እንደ አዘኔ። ኤሉ ነች እግዚአብሔርን። በጣም ነው የደነገጥኩ ማለት ነው። እና ኤሉ ባክሽ፣ ኔ ቆንጆ ራሽን አትጉጂ። ለቤተሰቦችሽ ኖሪ፣ ለአባትሽ ለእናትሽ ኖሪ። ብዙ ነገሮች ይጠብቁሻ ወደፊት። አንቺ ጀግና ሴት ነሽ። ራስሽን አሳልፈሽ ህይወትሽን አታጠፊ ማለት ነው። ኔ ቆንጆ ራሽን ጠብቂ። በቃ እንደዚህ አትሆኚ ለወንድ ማለት ነው። እና አላቅም ብቻ። ፍቅር ከባድ ነው ቤተሰብ ምንም ማለት አልችሉም እዚህ ጋር ማለት ነው። እና እስኪ በኮመንት እናንተም የራሳቸውን ሀሳብ አስተያየታቸውን ጻፉ ማለት ነው። ላይክ አድርጉ፣ ቪዲዮን ከወደዳችሁ ማለት ነው። ወዳችኋለሁ።